አጠቃላይ ምንድን ነው፣ በቅዱስ ቁርአን ውስጥ የነቢያት ታሪክ ተጠቅሰዋል፣ የነቢያት ስም ተጠቅሷል፣ ስለ እምነት ስለ ሕግ ተጠቅሷል። ነገር ግን በቅዱስ ቁርአን ውስጥ ያለው የነቢያት ታሪክ አስተምህሮታቸው፣ አቀማመጡ፣ ይዘቱ፣ መልእክቱም ባይብል ውስጥ ካለው ጋር አይገናኙም። ስፔሻሊ መጽሐፍ ቅዱስ ፈጽሞ የዘነጋቸው ሊጠቀሱ የሚገባቸው የነበሩትን ቅዱስ ቁርአን በሰፊው አብራርቶታል። አንድ ምሳሌ ልስጥህ፣ ከሞት በኋላ መቀስቀስን፣ ዳግም ትንሳኤ መኖሩን። ቅዱስ ቁርአን ያስተማረውን አንድ መቶኛውን ባይብል አያውቀውም፣ አልጠቀሰውም ነው ከና አካቴው በተቃራኒው ገልጾታል። አይደለም የለም። ራሱ ፈጽሞ ከሞት በኋላ ህይወት መኖሩን ለመጀመሪያ ጊዜ ሙታን መቃብር ላይ በስብሰው እንደማይቀሩ እንደሚቀሰቀሱ ያስተማረውን ነብይ ታውቀዋለህ በእናንተ በእናንተ እየጠየቁ ነው እንጂ በእኛማ እነግርሃለሁ። ላይ ጳውሎስ ብዙ ጊዜ ጽፏል እንደምንቀሰቀስ ጳውሎስ በብዙ ነው። የመጀመሪያውን ነው የምልህ፣ የመጀመሪያው ስብከት። የትኛው ነብይ ነው ሙታን ትንሣኤ እንደሚያገኙ አፈር ሆነው እንደማይቀሩ እንደሚቀሰቀሱ በጌታቸው ፍርድ ሚዛን ቀርበው አምላካቸውንና ነቢያትን አምነው የተከተሉ ለጀነት በአምላካቸውና በነቢያቱ የካዱ ጀሀነም እሳት እንደሚገቡ የሰበከ ነብይ ማን ነው? ለምሳሌ ከአዳም እስከ ሙሴ ይታወቃል የሙታን ትንሳኤ

አሁን ሞቶ ሰው እንደማይቀር ማለት ነው። ሞቶ እንደማይቀር እንደሚነሳ ያምን ነበር። ሙሳ ራሱ ማለት ነው፣ ሙሴ ማለት ነው። እሱም ያምን ነበር። እኛ ግን አሁን ትንቢተ ዳንኤል ትንቢተ ዳንኤል ላይ ብትሄድ ዳንኤል ጽፎልናል ስለዚህ ጉዳይ ማለት ነው። ዳንኤል ነቢይ፣ ያው እናንተ እሱ አጣም ነው። ኖ ኖ፣ እኛ እናምናለን፣ አላህ በላከው ነብይ ሁሉ እናምናለን። ያንን ማመናችንን ለማረጋገጥ ባይብል አያስፈልገንም። ጌታ አላህ እንደነገረን አንተም እንደጠቀስከው ነቢያትን ሁሉ እናምናለን። በቁርአን ውስጥ በስም ያልተጠቀሱ ይኖራሉ ዳንኤል የሚል ስም ቁርአን ውስጥ የለም። አላህ ካልጠቀሳቸው ነቢያት ሊሆን ይችላል። እሱ ሰው ምንድነው የምንለው እዚህ ቦታ ስንመጣ በአጠቃላይ ለነቢያት በተሰጠው እመኑ ስላለን ነቢያትንም በተሰጣቸው አምነናል እንላለን። በስም የተጠቀሱት አራቱ ብቻ ናቸው። ስለዚህ አራቱን ጠቅሰን ስናመን የተቀረውን ጥቅላዊ ነው። እኔ ልልህ የፈለኩት ይህ አይነት ከአዳም ዘመን ጀምሮ መኖር ያለበት ነው። ምክንያቱም ሰው ልጅ የተፈጠረው በዚህ ምድር ላይ ዘላለም ሊኖር አይደለም

ከፊት ለፊቱ ጀሃነም እሳት ይጠብቀዋል። ስለዚህ ቅዱስ ቁርአን አሁን ምን ይላል? ባይብል ፈጽሞ አያውቁም ያልከውን አላህ የላካቸው ነቢያትና መልእክተኞች ሁሉ አስተምረዋል ነው የሚለው። እንደውም አረብኛው ምን ይላል? ወማ ኑርሲሉል ሙርሰሊነ ኢላ ሙበሽሪነ ወሙንዚሪነ፣ መልእክተኞቻችንን በጀነት አብሳሪ ወይንም በጀሃነም አስጠንቃቂ አድርገን እንጂ አንልካቸውም ነው ያለው። ማንኛውም መልእክተኛ ለማህበረሰቡ ሲላክ ይሄን ሁለት ነገር ነው ይዞ የሚመጣው። ካመናችሁ በጌታችሁ በህይወት ዘመናችሁ እሱን ካመለካችሁት በትዕዛዙ ከኖራችሁ ጀነት አላችሁ፣ ብስራት ይባላል። እምቢ ብላችሁ ከአምላካችሁ መንገድ ከወጣችሁ፣ በኃጢአት ባህር ዋኝታችሁ በንስሐ ሳትመለሱ ከሞታችሁ፣ ጀሃነም እሳት ይጠብቃችኋል፣ ያስጠነቅቃል። ወደ ባይብል ስንመጣ ሙሴ የአላህ ሰላም በሱ ላይ ይሁን የህጉ መጽሐፍ ተሰጥቶታል፣ ኦሪት አይደለም፣ ለእስራኤላውያኖች እንዲናገር ራሱም እንዲተገብር አርያ እንዲሆን። ጥያቄው አሁን ምንድን ነው? ምንድን ነው የኦሪት የመጨረሻ ግብና ዓላማ? አንድ እስራኤላዊ እግዚአብሔርን ህግ ጠብቆ እግዚአብሔርን በህይወት ዘመኑ ቢያመልከው፣ የሙሴን ነብይነት አምኖ ቢቀበል፣ ልቡን ወደ ጣዖት አምልኮ ሳያዞር ቢሞት ምንድን ነው መጪው ተስፋ ስንል ለዚህ ሁሉ ዋጋው የትንሣኤ ቀን ገነት ይገባል እንዳትል፣ የለም ስለ ገነት የሚያወራ የኦሪት ክፍል። በተቃራኒው ሌላ እስራኤላዊ በኦሪት ህግ ክዶ፣ እግዚአብሔርን ማምለክ ትቶ፣ ልቡን ወደ ጣዖት ቢያደርግ ምን ይጠብቀዋል? ጀሀነም ይጠብቃል ሚል ማስፈራሪያ የለም። ሶ አሁን ወደ ርዕሱ ስመልስ ምንድነው ቁርአን ግን ይሄን አስተምሮናል። ሙሳ እንኳን እንዳስተማረ ይሄን ትምህርት። ሶ ቅዱስ ቁርአን ከባይብል የተወሰደ ቢሆን ኖሮ ምን ይሆን ነበር ውጤቱ? እነዚህን የሚዘነጋቸው ነበር። ባይብል እንደዘነጋው ቁርአንም ይዘነጋል። ለምን? ዋና ነዋ ባይብል የሚኮረጅበት መጽሐፍ ሆኖ አላ፣ የሚያስኮርጅ ሆኖ አላ። ታዲያ ሄደን ስንኮርጅ ጭራሽ ባይብሉ ያልያዘውን ቁም ነገር የሆነ ዕውቀትን ቁርአን ይዞ መጥ ኦኬ፣ በትንሣኤ ጉዳይ ላሉት በትንሣኤ ጉዳይ ላሉት በትንሣኤ ጉዳይ እኛም ከናንተ እኩል እናምናለን። የምናምንበት ወይ እንለያያል እንጂ እናንተም እንዳላችሁት በመጨረሻ ቀን እንደምንነሳ እኛም እናምናለን። አሁን የማንተማመነው ምንድነው፣ እናንተ የሚነሱ ሰዎች ወደ ገነት የሚገቡ ሰዎች በዚህ መንገድ ነው ስለምትሉ፣ እኛ ደግሞ ኖ አይ ሰው ወደ መንግስተ ሰማያት የሚገባው በዚህ ነው ስለምንል እሱ ውስጥ መግባት ስላልፈለኩ ነው፣ ሰፊ ሐሳብ ስለሆነ። ስለዚህ የትንሣኤ ነገር ይወራል ልሎት ፈልጌ ነው በብሉይ ኪዳን በአዲስ ኪዳን ወንጌላዊ ተክሉ ያው ሁለት ነገር የሳትክ ይመስለኛል። ስትጀምር እኛ በተንሳኤ እናምናለን ያልከው እኔ አታምንም ብዬ አይደለም የተነሳሁት፣ አታምንም ብዬ አልተነሳሁም። ተነሳሁ ምንድነው ሌላ የፈለግኩት ቅዱስ ቁርአን ሐሳቡን ከመጽሐፍ ቅዱስ የወሰደው ቢሆን ኖሮ መጽሐፍ ቅዱስ ፈጽሞ ያልጠቀሳቸውን ያላወሳቸውን፣ ግን ሊወሱ የሚገቡ ነገሮችን እሱም አብሮ በረሳቸው ነበር። መጽሐፍ ቅዱስን ጥሶ ወጥቶ ግን በሰፊው አስረድቶናል። ምሳሌ ያልኩኝና ከሞት በኋላ ሕይወት መኖሩን ትንሳኤ መኖሩን በተመለከተ ማስተማሩ ላይ ነው። ያንተ ማመንና አለማመን አይደለም። እኛ ሙስሊሞች ከእናንተ እንሻላለን አይደለማ ያልኩት፣ መጽሐፍቶቹ ላይ ነው። ቅዱስ ቁርአን ሲያስተምረን፣ ይህ አስተምህሮ የጀመረው ከመጀመሪያው ሰው ከአደም ዘመን ጀምሮ ነው። ነቢያት ሁሉ ሲሰብኩት የነበረ ስብከት ነው። ነው አንተ ደግሞ ጥቅስ ፎከስ አድርገው የምትነግረኝ ከአዲስ ኪዳን ዘመን ጀምሮ ነው። በአዲስ ኪዳን አለ ወይም የለም ሳይሆን ይሄ በራሱ ምን ያሳየናል? ብሉይ ኪዳን ላይ ትንቢተ ዳንኤል ማነው፣ ነቢዩ ዳንኤል ምዕራፍ 12 ላይ የተናገረው፣ በራሱ እንኳን አንድ ጥቅስ እንኳን ብታገኝ ጥቅሱ ራሱ በቂ አይደለም። ምክንያቱም ጥቅሱ የሚናገረው ከሞቱት መካከል እኩሌቶቹ ነው፣ ይነሳሉ ያለው ሁሉም አይደለም፣ ሁሉም እንኳ አይልም። ጥቅሱን ሄደን ብናነበው ግን እንደዛ መሆኑ ለጊዜው ምንድን ነው የምል። ቅዱስ ቁርአን ስለ ትንሣኤ ቀን ያብራራውን የበለጠ ላልከው ከፈለክ ቀጠሮ ያዝለት እኔ የበለጠ አለም፣ ሩቡን አይናገርም ባይብል ከዘፍጥረት እስከ ራእይ ስለ ትንሳኤ ዓለም የሚናገረውን አውጣው፣ እኔ በቅዱስ ቁርአን ያለውን አዘጋጃለሁ። ቁርአን ያስተማረውን መንገድ ሩቡን እንኳን መግለጽ የሚችል ምድራዊ መጽሐፍ የለም ከቁርአን ውጪ። ምክንያቱም ትነሳለህ ብቻ አይደለም። በትንሳኤ አለማመን ምንድነው ፍርዱ? ለምሳሌ አንድ ክርስቲያን ነው ከሞት በኋላ ህይወት አለ ብዬ አላምንም ማለ፣ ይሄ እምነት ካሃዲ ያሰኘዋል። መጽሐፍ ቅዱስ ይናገራል ያላመነ ካሃዲ ነው የሚል በትንሳኤ ከሞት በኋላ መነሳትን። ሁለተኛ አንድ ሰው ከሞት በኋላ ትንሳኤ መኖሩን ማን ሄዶ አየው ቢልህስ፣ በምን አረጋገጠው? ምን ማስረጃ ይኖረናል ቢል፣ ባይብል በሚሰጠው ማስረጃና ቁርአን በሚሰጠው ማስረጃ መካከል ሰማይና ምድር የተራራቀ ነው። ይሄ ወደ ምን ድምዳሜ ያመራናል? አሁንም ወደ ሌላ እንዳልገባበህ መጽሐፍ ቅዱስ ቁርአን ይበልጣል ወደሚለው ሳይሆን፣ ባይብል ውስጥ የሌሉ ነገሮች አሉ ማለት ነው ቁርአን ውስጥ

ከብሉይ ኪዳን አልተወሰደም፣ ከአዲስ ኪዳን አልተወሰደም። እንኳን መቶ በመቶ ወይ ሰባ በመቶ አንተ እንዳልከው ይቅርና አንድ በመቶ የለ። የራሱ አገላለጽ ሰውን የሚቀርጸው ሌላው እንኳ ይቅርና እንኳን ይመሳሰላሉ ያልካቸውን ታሪኮች ብናየው አገላለጹ ራሱ ተቃራኒ ነው። ባይብል በነበረ ነው የሚገልጸው። አንድ እንትን ነበረ፣ ወደ እንትና መጣ፣ ይህንን ጠየቀው፣ እንዲህ አይነት ነገር ተመለሰለት፣ ያኛውም ሰው ይህን ይዞ ሄደ አይነት ታሪካዊ ትረካን ሲያዝ ባይብል ግን ማነው? ቁርአን ግን አስታውስን ነው ሁሉ የሚናገረው። ምክንያቱም አሁን ስለ ኢየሱስ ሲናገር፣ ለምሳሌ የመርየም ልጅ ዒሳ እንዲህ ባለ ጊዜ አስታውስ፣ ሙሳ ለህዝቦቹ እንዲህ ባለ ጊዜ አስታውስ ኑህም ከህዝቦቹ ጋር እንዲባለ ጊዜ አስታውስ እያለ ተራኪው ሌላ አካል መሆኑን ነው ራሱ የሚናገረው። አየ ነብዩ መሐመድ ወስደው ከዛ ቢጽፉት ኖሮ ኑህ የሚባል ነብይ ነበረ፣ ህዝቦቹን እንዲያደረገ መጨረሻ ለጥፋት ሚሆን መርከብ እንዲሰራ አይነት ይገልጻል። ቁርአኑን ግን ስታየው ራሱ ምንድን ነው የሚለው አስታውስ አስታውስ እያለ ወደ ኋላ ዘመን ይመልሰሃል። እንዲህ ባለ ጊዜ እያለ ተራኪው ሌላ አካል ነው ማለት ነው። አቀራረቡ፣ ይዘቱም፣ መልእክቱም ውጤቱም ከባይብል ጋር አይገናኝም። ካልተገናኘ ተወስዷል ማለት በፍጹም አንችልም ለማለት ነው እንጂ ሌላ ነጥብ ለመግባት አይደለም ያልኩት። ቁርአን ሙሉ ለሙሉ ወስዷል አላልኩ። ሙሉ ለሙሉ እንዳሉት አስር ከአስር ወስዶ ከሆነ ኩረጃ ነው። ይሄ እንደሱ አይደለም። የተወሰነ ወስዷል። ከአስር ጥያቄ ቢኖር አምስቱን ነው የወሰደው እንጂ ሙሉን አስር በአስር ወስዷል አላልኩም። መጀመሪያ ላይ ስነሳ ስለተናገርኩ ማለት ነው። አንድ ከአስር በሚለው እንየው። ኖ ማተር አንድ ከአስር እንኳ ተማሪ ካገኘ ከጎበዝ ተማሪ አንድ ኮረጇል። አልኮረጀም እኮ ወስዷል እኮ አልኩ እኮ። በጣም ጥሩ። አዎ አንድ ከአስር እንኳ ካገኘ ከጎበዙ አንድ ወስዷል። ይሄ ማለት አንድ ስምምነት አለ ማለት ነው። አሁን በደንብ አድርገ ቤዝ አድርገ የተናገርከውን እንየው። ግመል በመርፌ ቀዳዳ ብትገባ ይቀላል ያልከውን ከቁርአን የቱ ጋር ያለው ከባይብል የቱ ጋር ያለው መኮረጁን፣ እዚሁ እንድንተማመን አውጣው። እርሶ ሂዱና ቁርአን ሰባት አርባ ላይ አንብቡት። እሺ ሰባት አርባ፣ ከወንጌልስ ወይም ከመጽሐፍ ቅዱስ ማቴዎስ አስራ ዘጠኝ ሀያ አራት፣ ማቴዎስ አስራ ዘጠኝ ሀያ አራት። ስለዚህ የተኮረጀውን ቀዳሚውን እንየው ምን ብሎ ማርክ እንደሞላ ከዛ የኮረጀውን ኋላ ደግሞ እንዴት እንደገለበጠ እናጋልጠዋለን። ምን ይላል አስኮራጅ

ምናልባት ከጎበዙ ሊጀምር ሐሳቡ እንዲገባቸው ከቁጥር 17 እጀምራለሁ። ይቅርታ፣ ከቁጥር 16 እነሆም አንድ ሰው ቀርቦ መምህር፣ ወይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ? አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወትም መግባት ብትወድ ግን ትእዛዝን ጠብቅ አለው። እርሱም የትኞችን አለው። ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህና እናትህን አክብር፣ ባልንጀራህንም እንደራስህ ውደድ አለው። ጎበዙም ይህንማ ሁሉ ከሕፃንነት ጀምሬ ጠብቄ፣ ያለው ደግሞስ የሚጎለኝ ምንድነው? አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብን በሰማያት ታገኛለህ። መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። በትክክለም በበያለው ያለው አሁን ኢየሱስ እያስተማር ያለው ስለማን ነው? በዚህ መሰረት ስለ ባለጠጎች ነው እዚህ ጋር ደስ ይለኛል ግን፣ መጀመሪያ ይህን ጭብጥ ውሰደው። አሁን ኢየሱስ አሁን ሰለማን ያስተማረው ባለጠጎች ምንም ነገር ቢያደርጉ ህግ ጋዘን ቢጠብቁ፣ ያለውን ነገር በመስጠት ረገድ ግን እንደሚከብዳቸው ባለጠጋ የሆነ ሰው መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ እንደሚሾልክ ነው አይደል? ያስተማረው ያ ያ ቁርአኑን አንብብልኝ አንብብልኝ፣ ቁርአኑን ደሞ እነዚህ የቀረጾቻቸውን ያስተባበሉ ከእነርሱም የኮሩ ለነርሱ የሰማይቶቻቸው ከላይ ልጀምር ወይስ? አይ አንተ ታምሩ ማለት ነው፣ ከምትፈልገው አንገባው አርባ እነዚያ አንቀጾቻችንን ያስተባብላሉ ከእርሷም የኮሩ ወይኔ ላም በብልህ ተከታተለኝ፣ አንተ ተከታተለኝ። በሱ ነው ላም በብልህ አዩ። እነዚያ አንቀጾቻችንን ያስተባበሉ ከርሷም የኮሩ ለነርሱ የሰማይ ደጃፎች አይከፈትላቸውም፣ ግመል በመርፌ ቀዳዳ እስከሚገባም ድረስ ገነትን አይገቡም። እንደዚሁም አጋሪዎችን እንቀጣለን። ባለጸጎችን ወይስ በጌታቸው አንቀጽ ያስተባበሉትን አሁን እኮ ይሄ ሐሳብ እንዳልኮት ነው ሙሉ ለሙሉ ቅድም እንዳልኮት ነው፣ ሙሉ ለሙሉ ኮኮረጀማኮ ሙሉ ለሙሉ ነው የምንለው። ማለት አሁን ቅድም ያልኮትን ነው አሁን 100% ከሆነ ኤግዛክትሊ መጽሐፍ ቅዱስ ያለውን ያለው ነው ማለት ያለበት። ስለዚህ አሁን መርፌ ቀዳዳ የሚለው ራሱ ቢብሊካል ትርጉም አለው። የመርፌ ቀዳዳ ማለት የመርፌ ቀዳዳ ማለት የመርፌ ቀዳዳ ማለት አይደለም። በእስራኤል ውስጥ የነበረ ግመሎች ብቻ ግመሎች ብቻ ግመሎችን የማያሳልፍ ሰው ብቻ የሚያሳልፍ ግመል የማያሳልፍ በር ነው። ይሄ የግመል ቀዳዳ የግመል በር የተባለው ኢየሱስ ክርስቶስ ስለሱ ነው የሚያወራው እዛ ጋር መርፌ ግመል በመርፌ ቀዳዳ ብታል ይቀላታል ያለው ከታሪክ አንጻር ነው። የአይሁዶች ቦታን የመርፌ ቀዳዳ የምትባል በር ስላለች፣ ስለዚህ ያን ማለት ነው። ስለዚህ ይሄንኑ ወስዶ ቁርአን ስለዚህ ነው የሚያወራው ስለዚህ አውሮታ ወሰደ መባክ። ወንጌላዊ ተክሉ ፕሊስ እንደ አዋቂ ለምን አንናገርም? አሁን ምን ምን ያገናኛቸዋል? አንደኛ አስተምህሮታቸው የተለያየ ነው። እዚህ ቦታ ላይ ኢየሱስ የሚያስተምረው ሀብታም የሆነ ሰው ገንዘቡንም አውጥቶ መስዋዕትነትን ከፍሎ ወደ እምነት ጎዳና የመምጣቱ ነገር ቀላል እንዳልሆነና እንደከበደ ነው የሚናገረው። ምሳሌውን ሲያቀርበው ደግሞ ምሳሌውን ደሞ ሲያቀርበው የግመልን ትልቅነት ከጠባቧ መርፌ ቀዳዳ መሽሎክ ጋር አገናኘው። ግመል በመርፌ ቀዳዳ ውስጥ መሽሎክ ይከብዳል የሚል ከሆነ አስተሳሰባችን፣ ለሀብታምም እንደዚሁ ወደ መንግስተ ሰማያት የመግቢያ መንገዱ ጠባብ ነው። ነው አይደል? ቅዱስ ቁርአን ደግሞ የሚያስተምረው በሀብት ስለበለጸገ ሰው ሳይሆን በጌታው አንቀጽ ስለካደ ኢአማኒያን ነው የሚያወራው። ያኛው ሰውዬ እኮ ኢአማኒያ አይደለም። ሁለተኛ የምትረዳው ህግን የጠበቀ ነበረ እዚህ ቦታ ላይ ግን አላህ የሚናገረው እነዚያ አንቀጾቻችንን ያስተባበሉ አለ አንድ በጌታቸው አንቀጽ የማያምኑ ከርሷም የኮሩ ከመቀበል ይልቅ በትቢት የተወጠሩ ለነርሱ የሰማይ ደጃፎች አይከፈትላቸውም። ሩሃቸው ራሱ መንፈሳቸው ሰማያትን ጥሶ መውጣት አይችልም ነው። በሩ ዝግ ነው። ግመልም በመርፌ ቀዳዳ እስኪገባ ድረስ ጀነትን አይገቡም ማለት ጀነትን አይገቡም። እንደዚሁም አጋሪዎችን እንቀጣለን በጌታቸው አምልኮ ላይ ሌላን በመደረብ የሚያጋሩትን እንቀጣለን ብሎ ስለ ካሃዲያን ስለ ጣዖታውያን ተናገረ እንጂ ስለ ሀብታም አልተናገረም። አሁን አንተ ምንድነው የተኮረጀው? ስለ መርፌ ቀዳዳ የምትል ሁለት ቃልን ባለ ስድስት ፊደል ሁለት ቃልን አገኘህና ባይብል ላይ መርፌ ቀዳዳ አለ። ስለዚህ ምን ትላለህ መሰለ? አጠቃላይ በዚህ ምድር ላይ መርፌ ቀዳዳ የሚል ሰው ሁሉ ከባይብል የወሰደው ነው ማለት ነው። ለምን ባይብል ላይ ነው ያለው? ኖ ኖ ይሄ የሚለውና ያ የሚለው ይለያያል። ሁለቱ የሚሉት ይለያያል። አሁን የመርፌ ቀዳዳ የመርፌ ይሄ ታሪካዊ ነው ይሄ ታሪካዊ ነው በኢየሩሳሌም ውስጥ ያለ ቦታ ነው ይሄ ቦታ አሁን በርፌ ቀዳዳ ቢሆን ሶመኒ መርፌ በዓለም ላይ ብዙ መርፌ አለ ስለዚያ የሚያወራ ቢሆን ልስማማለሁ ትችላለህ አሁን ግን የሚያወራው ስለ ቦታ ስለ በር ነው የሆነች በር አለች መግቢያ በር አለች የመርፌ ቀዳዳ የምትባል በር አለች የሚያወራው ስለዚያ በር እዚህ ጋር የሚያወራው ስለ መርፌ ስለ መርፌ ቀዳዳ ማን የሚያወራው ኢየሱስ ክርስቶስ ነው የሚያወራው የሚያወራው ኢየሱስ ክርስቶስ ቁርአኑስ የሚያወራው ስለማን ነው መርፌ ቀዳዳ ሲል እኮ በራሱ መንገድ እኮ ተጠቅሞታል። ግን ከዛ የወሰደዋል? እዛ ጋር ወስዶ አልወሰደም። ምኑ ነው ወሰደ ምትለው? አልወሰደማ። ምክንያቱም ሐሳቡም አገላለጹም ተለያይተዋል። በሐሳብ አይገዳኙም፣ በአገላለጽ አይለያዩም። አንተ ምኑ ነው ወሰደው? ገነት አይገቡም እኮ ይላል እዚህ ጋር አሁን። እኛማ እነማን እኮ ልንገሮት አሁን ቆይ ልንገሮት። እነማን እነማን ልተውና፣ እነማን የሚለው ልተውና፣ ሁለት ነገር ይስማማል እዚህ ጋር አንደኛ እዚህ ጋር ምን ይላል? እስኪገባ ድረስ ገነት አይገቡም ይላል። የእንትን ቁርአኑ ገነት አይገቡም ይላል። የኛም ደግሞ ምንድነው መንግስተ ሰማያት ግመል በመርፌ ቀዳዳ ብትገባ ይሻላታል ይላል። አሁን እዚህ ጋር ስለመግባት ነው፣ ገነት ስለመግባት ነው ሁለቱም የሚያወሩት። ቁርአን የሚያወራው፣ መጽሐፍ ቅዱስ የሚያወራው ገነት ስለመግባት ነው የሚያወራው። ስለዚህ ያ አይገቡም ነው፣ ይሄም አይገቡም ነው እያለን ያለን ኛው አይገቡም ያለውን ግን ይሄ አይገቡም አላለማ። መጽሐፍ ቅዱሱ ሀብታምን ያለው በቅዱስ ቁርአንም ሆነ በነቢዩ መሐመድ ሀዲስ ባለጸጋ ገነት አይገባ የሚል ትምህርቱም የለም ሽታውም የለም። ለምን ከተባለ ወደ ጀነት ለመግባት ሀብት ሊከለክል አይችልም። ወደ ጀነት ለመግባት ድህነት በር ሊሆን አይችልም። ቁርአኑም ያስተምረው ጀነት ለመግባት እምነትና ስራ ወሳኝነት አለው። እዚህ ላይ ስለ ሀብታም ማውራት ፈልጎ ብቻ አይደለም ምክንያቱም መንግስተ ሰማያት የማስገቡ ነገሮችን እየተናገረ ሀብቱም አይደለም። አሁን ሀብታም አይገባም አይደለም። ሀብታም ሆኖ ጽድቅ የሚሰሩ አሉ። ሀብታም ሆኖ መልካም የሚያደርጉ እሱን አምልኮ፣ ስለማን እንደሚያወራ? ስለ ሀብታም ነው ነው ነው ነው። ብዙ ሰዎች ኢየሱስ እያለ ያለው ያንን አይደለም። በሀብታቸው ግብ ስለሚሰሩ፣ በሀብታቸው አመጽ ስለሚሰሩ ሰዎች እንጂ ሀብታሞች ባጠቃላይ አይገቡም ማለት ነው አይደለም፣ አይደለም። ባይብሉንም ራሱ ከአውት ኦፍ ኮንቴክስት ነው የምታነባው። ከላይ ጀምረን እንድገመዋ ወደዚህ የመጣበት ምክንያት ምንድነው? መጨረሻ ላይ ሀብታሙ የተሰጠውን ትዕዛዝ መስራት ስለከበደው ነው። ኃጢያት ላይ ስለሆነ ግብስ ስለሆነ አይደለም። ምንድነው ያለው? ይህንን ሁሉ ከህፃንነቴ ጀምሬ ጠብቅ ያለው አለ። ህግን ጠብቅ ሲለው ህግን እንደጠበቀ ገለጸለት። ሀብታሙ ምን ቀረኝ ነው አሁን አይደለ? የቀረውን እንየው። አመጻ አልነበረም አሁን። የቀረ ፍጹም ልትሆን ብትወድ አለ፣ ፍጹም ልትሆን ብትወድ ሂድ፣ ያለህን ሽጠህ ለድሆች ስጥ። ከሀብቱ ጋር የተገናኘ ጉዳይ ነው መዝገብም በሰማያት ታገኛለህ፣ መተህም ተከተለኝ አለው። በዚህ ሰዓት ምን አለ ጎበዙ? ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ምንድነው ያሳዘነው? ኢየሱስ ክፉ ቃል ተናግሮት አይደለም። ነገር ግን በሀብቱ መጣበት። ያለህን ሽጥና ለድሆች ስጥ አለው። ጉዳዩ ከሀብቱ ጋር ነው የሚገናኘው። አዝኖ ሄደ፣ አልተቀበለ ማለት ነው። በሌላ መንገድ እያዘነ ሄደ ማለት ኢየሱስ የነገረውን ታዲያ ምን አለው? ኢየሱስም ለደቀ መዛሙርቱ ይላል ከዚሁ ጋር አያይዞ፣ እውነት እውነት እላችኋለሁ ለባለጠጋ ወደ መንግስተ ሰማያት መግባት ጭንቅ ነው። ያለውን መስጠት አይችልምማ። ስለዚህ ይሄኛው በሀብቱና በባለጠጋው ሰበብ የተነገረ ከሆነ እዚህ ቅዱስ ቁርአኑ ላይ ደግሞ አላህ ምን አለ? በኔ አንቀጽ የሚያስተባብሉ ከመቀበል የኩሩ ሰዎችን ሩሃቸው መንፈሳቸው ራሱ የሰማይ ደጃፍ አይከፈትለትም ግን ማን ኡስታዝ፣ እኔ የሚያልኩት እሱን ነው። አሁን ያልኮት እኮ ተመሳሳይ ነው። አሁን ያኛው በሀብቱ ነው አትገባም የተባለው እርሶ። አሁንም ሁለቱም የሆነ የእግዚአብሔርን ህግ ባለመ ባለመ ፈጸማቸው ነው እየገቡ ያለው እዚህ ጋር ወደ ሲኦል እየወረዱ ያለው ሁለቱም። ኮንቴክስት ሁለቱ ህግ ባለመ ፈጸማቸው አይደለም ማለት ነው፣ እነሆ በክህደታቸው ነው። ያ መጽሐፉ እንዲላላ ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል የኛ መጽሐፍ ቅዱስ። ከኃጢአት ጋር የተያዘ ነው። እግዚአብሔርን ካለመታዘዝ ጋር ገንዘብን መውደድ ነው አይደለም። እኔ አሁን ቁርአን አለ አይደለም ያልኩ ኃጢአት አይደለም ከመነሻውም ገንዘብን መውደድ። እኛ ግን አሁን ገንዘብን መውደድ ማለት ሰው በገንዘቡ ሱሳይድ ያደርጋል፣ ሰው በገንዘቡ ኃጢአትን ይሰራል፣ ሰው በገንዘቡ ዝሙት ይሰራል ሰው በገንዘቡ በወንድሙ ላይ ክፋት ያስባል፣ ያን ማለቱ ነው። ስለዚህ የገንዘብን መውደድ ማለት ከእንትን ጋር አይደለም። አሁን ገንዘብ ሲኖረኝ ገንዘቤን መውደዴ ኃጢአት አይደለም፣ ግን ከገንዘብ ጋር በተያያዘ መልኩ ሌላ የክፋት ስራ ከሰራንበት ማለት። ስለዚህ ያን ነገር ካደረግንበት ያ የኃጢአት ስር ነው። ምክንያቱም ብዙ ሰዎች በገንዘብ አማካኝነት ነው ብዙ ጥፋት የሚሰሩት። ስለዚህ ያ ማለቱን የሚገባል። ስለዚህ ልጠቅልለውና ሙሉ ለሙሉ አልወሰደም። ግን አሁን ሁለት ሀሳብ ተጠጋግነት ያላቸው ነገሮች አሁን ሁለቱም የሚያወሩት ሲኦል ስለመውረድ የእናንተ መጽሐፍ የሚያወራው ሲኦል ስለመውረድ ነው፣ የኛም መጽሐፍ የሚያወራው ሲኦል ስለመውረድ ያኛው እናንተ ባላችሁት መንገድ ነው፣ ያሲኦል የወረደበት መንገድ እኛ ደግሞ አሁን መጽሐፍ ቅዱስ ደግሞ ይሄ ሰው ገንዘብ በመውደዱ ምክንያት ማለት ገንዘቡን ከመከተል ይልቅ ዋጋ ከፍሎ ጌታን ከመከተል ይልቅ ለገንዘቡ ብልጫ ማድረጉ ነው ይሄን ሰው በዛ ምሳሌ ውስጥ በዛ ካታጎሪ ውስጥ እንዲገባ ያደረገው። ስለዚህ እኔ እነዚህ ቃሎች ይመሳሰላሉ ነው የሆነ። የኢየሱስ ክርስቶስ ሰላም በሱ ላይ ይሁን ያስተማረው ትምህርቱም የጠቀሰው ምክንያቱም ድምዳሜውም ቁርአኑ ጋር ካለው ካልተገናኘ ቢያንስ ተወሰደ እንኳ ለማለት በራ አይከፍትልህም የሐሳብ መስማማት አለበት አይገናኙም አንተ ግን ምንድነው ማስረጃ ስንል በመርፌ ቀዳዳ ብሏል ግመልን መጽሐፍ ቅዱስ ላይም ግመል በመርፌ ቀዳዳ እስኪገባ ብለዋል ኖ በመርፌ ቀዳዳ እስኪገባ የተባለው ስለምንድን ነው ማንን ነው ብለን ስለምን እንደሚያወራ ቀጥሎ ያለውን ነገር ኮት እሱ ብቻ አይደለም ሁለቱም የሚያወሩ ሲኦል ስለመውረድ ነው እያልኩ ነው። ሁለቱም ያም ቁርአንም ሲኦል ስለመውረድ ሲኦል ስለመውረድ ማለት ሲኦል ስለመውረድማ እዚህ አንቀጽ ብቻ አይደለም። አንድ ሺህ አንቀጽ ልጠቅስልህ እችላለሁ። ለምሳሌ በሌላ ቦታ የነብዩ መሐመድን ነብይነት ያላመነ ጀሃነም መሳት ይገባል አለ። አንተ ደግሞ የቱጋ ሄድክልኝ? ወደ ወንጌል ገባህና በምን ላይ ይሄድክ ማርቆስ ወንጌል ላይ ይሄድክና፣ ያመነ የተጠመቀ ይድናል ያላመነ ይፈረድበታል ብለዋል አልከኝ። ቁርአንም ያላመነ ይፈረድበታል ብለዋል ወንጌልም ያላመነ ይፈረድበታል ብለዋል። ስለዚህ ተወስዷል አይደለም። ይሄ ኩረጃ አይደለም። መጀመሪያ ቁርአኑ ያላመነ ይፈረድበታል ሲል ምንን ቤዛ አርጎ ነው? ወንጌሉ ላይ የተጻፈውስ ምንድነው? ሀሳባቸውን ነው መውሰድ ያለብን። ፊደልና ቃላትማ ከሆነ መተወስደው ነው ማለት። በቃ ዓለም ላይ አንዱ ከሌላው ኮርጇል ማለት አለብን። ለዚህ ማረጋገጫው ምንድነው? አንዱ ወንጌል ራሱ ነው። ከብሉይ ኪዳን በጣም ብዙ ጥቅሶችን ኮርጀዋል ጸሐፊዎቹ። ለምሳሌ ጳውሎስ ሲናገር፣ ብዙ ጊዜ ምንድን ነው የሚለው? የተጻፈ መሆኑን ይናገራል። ስለ ጳውሎስ ለነገረህ ፈለጌ አይደለም? ይህ ይሄ ነገር የተጻፈ ነው ይላል። ኮረጀ ማለት አይደለም ይሄ። መጽሐፉ መጀመሪያም የነበረ ከሆነ ከዛ መጽሐፍ ላይ ምንድነው ያደረገው? በቃሌ ሰሞን ወይ የተናገረ ነው። ስለዚህ ወደ ነጥቡ ስንመለስ፣ ርዕሱን እንደምንም ለማስለቀቅ አትሞክር። ቅዱስ ቁርአን መጽሐፍ ቅዱስ የወሰደውን አንድ ሀሳብ ማግኘት አይቻልም። የፈለገ ቢሆን እንዳልከው ቃላትማ ከሆነ አላገኘም። አሁን ቃላት ሆነ ሌላ ቦታ ምን አለ መሰለህ